ከእግዚአብሔር ቃል እንማማራለን። እስቲ እግዚአብሔር ሆይ በሉ አንተ አስተምረን። ድምፃችን ከፍ አድርጉ። እስቲ እግዚአብሔር ሆይ በሉ አንተ አስተምረን። ኦሶዲት ምን ተማርሳ? የምንማማርበት የትምህርታችን ርዕስ አንዱ ስለ ሁሉ ሞተ። አንዱ ስለ ሁሉ ሞተ በምን ኃይለ ቃል እንማማራለን? እግዚአብሔር አምላካችን ለቀደሙ አባቶቻችን ለነቢያት፣ ለበቂቀ ነቢያት፣ ለሐዋርያትና ለሊቃውንተ ቤተ ክርስቲያን እንድናገሩ እንዲያስተምሩ ምስጢሩን ጥበቡን የገለጠ አምላካችን ለሁላችንም አንዱ ስለ ሁሉ ሞተ። ይህንን ኃይለ ቃል የተናገረው ሐዋርያው ቅዱስ ጳውሎስ ሲሆን ለሁለተኛ ቆሮንቶስ ምዕመናን በምዕራፍ አምስት ቁጥር አሥራ አራት ላይ ተናግሯል ሐዋርያው ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ ሲሞትም ሆነ መከራ ሲቀበል አልነበረም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምዝጋና ይግባውና ካረገ ከስምንት ዓመት በኋላ በድንቅ አጠራሩ ከደማስ በደማስቆ መንገድ የተጠራ ሐዋርያ ነው። አሳዳጅ እንደነበረ እናውቃለን። በኋላ ግን የእግዚአብሔር ምርጥቃ ተብሏልና በረከቱ ይደረብን። አሜን በሉ። እንግዲህ አንድ ሞት አለ። እሶይ ኡባዮ ዮሐንስ አኔ እሶይ ኡባዮ ዮሐንስ ጌታ ነው ባይካ ለይት ጌታ ዋኒስ ሹባዩ ሀይቂስ ሃጋ ቃላ ሐሳይዳ ጳውሎስ ኢየሱስ ምቶ አይኪዮ ወደካ ካቀቾ ወደካ ደንድዮ ወደካ ቀስ ባዋ ኮሰሩአ ብዮ ወደካ ደእና ግን ጦሳያው ቆንጭስስ ጦሳይዋንስ ማን ገለጠለት? እግዚአብሔር ገለጠለት። ባለቤቱ የመጣበት ዓላማው ምንድን ነው? ሞቶ ዓለምን ለማዳን ነው። ምን ለማድረግ ምን ለማድረግ? እኛ የመጣንበት ሞት እንዳለ ብናውቅም እንኳን ለመሞት ፈቃደኞች አልነበርን፣ አንሆንም። እድሜ እየተጨመረ ሲመጣም እንኳን ለመኖር ነው የምንመኘው። እሱ ግን ሞቶ በሕይወት ሊያኖረን ምን ሊሆን? ሞቶ ምን ሊያደርገን? በሕይወት ሊያኖረን እና እሱ ስለ ሁሉ ሞተ አለ። ባለቤቱ ስለ ራሱ ተናግሯል። በዚህ በዮሐንስ ወንጌል ምዕራፍ 12 ከቁጥር ሰላሳ ሁለት ላይ እኔ ከምድር ከፍ ከፍ ባለው ጊዜ ሁሉንም ወደ እኔ ወደ ራሴ ይስባለሁ ብሏል። አው የቃሉ ባለቤት ክርስቶስ የመጣበት ዓላማ ይህ ነው። ሁሉን ወደ ራሱ ለመሳብ ነው። ምክንያቱም አምስት ሺህ አምስት መቶ ዘመን ሁሉ እኛ የአዳም ልጆች የዲያብሎስ ባሪያዎች ሆነናል። የማን እ የማን ዲያብሎስ ፈጠረ አልፈጠረንም። በገዛ ፈቃዳችን የእሱ ባሪያዎች ሆነናል። ልጅነትን አጥተናል። ሞተ ሥጋ ላይ ሞተ ነፍስ ተፈርዶብናል። ርደተ መቃብር ላይ ርደተ ሲኦል ተፈርዶብናል። ከዚያ የሚያድን አካል አጣ። በዚያን ጊዜ በብሉይ ኪዳን የነበሩ ሊቃውንት በግ ሰውተዋል፣ ደም አፍስሰዋል፣ መሳይ ሰውተዋል፣ ጾመዋል፣ ጸሎት አድርገዋል። ይህ ሁሉ ግን የተዘጋውን ገነት ሊያስከፍት አልቻለም። አንድ ንጹሕ አካል መገኘት አለበት። ያ መለኮት የተዋሃደው ሥጋ የተዋሃደ ከሰማያ ሰማያት ወርዶ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ ከመጣ በኋላ የመጣበትን ዓላማ ለመፈጸም ሙሴ በምድረ በዳ እባቡን እንደሰቀለ የሰው ልጅ ሊሰቀል ይገባል አለ። እሱ ካልተሰቀለ እኛ ከዲያብሎስ ዲያብሎስ ከሰቀለብን እግማን መስቀል ልንወርድ አንችልም። ማን ካልተሰቀለ እንደምንዋላችሁ ዋላችሁ እስከ እግዚአብሔር ማን ይመስገን። አዎ፣ ከዚያ መስቀል እሱ ካልተሰቀለ መውረድ አንችልን ስለዚህ እሱ ተሰቀለ። ታዲያ አንዱ ስለ ሁሉ ከሞተ ምን አግኝተናል? የሚለውን ሶስት ነጥብና ይና እናንተ በፀሐይ ላይ ስለቆማችሁ ትምህርታችን እናበቃለን። አንዱ ስለ ሁሉ ሞተ። ታዲያ ምን አግኝተናል? እሱ ከሞተ ምን አግኝተናል? አንደኛ ነፃነት አግኝተናል። እስከ ነፃነት በሉ በደንብ በሉ እስቲ፣ ወዳጆቼ ወገኖቼ፣ ኦርቶዶክሳውያን መብልም ሆነ መጠጥ፣ ወንበርም ሆነ ሀብት የትኛው ነገር ያለ ነፃነት ምንም ዋጋ የለውም? አለ እንደ አለ እንደ የለም፣ ያለ ነፃነት ምንም ዋጋ የለውም። ንግድ ሊኖረን ልብስ ሊኖረን ይችላል ሀብት ሊኖረን ይችላል ስልጣን ሊኖረን ይችላል የትኛው ነገር ለኛ ሊኖረን ይችላል ግን ያለ ነጻነት ትልቁ ነገር ነፃነት ነው ምን አልኳችሁ ነፃነት አጥተን ነበረ በገዛ እጃችን ባሪያዎች ሆነናል የማን የዲያብሎስ 5500 ዘመን ስለዚህ እሱ ስለሁሉ ሞቶ ነፃነት አግኝተናል። ይህንን ለመረዳት የአንድ ታዋቂ ማጅራት ወይም ወንበደ ታሪክ ማየት ግድ ይለናል። በዚህ በማቴዎስ ወንጌል ምዕራፍ 28 27 ከቁጥር 16 ላይ በርባን የሚባል እሱ ነፍስ ገዳይ ነው። እሱ ክፉ አድራጊ ነው። እሱ ክፉ በማድረጉ ብቻ ከተማውን በማሸበሩ፣ ሀገርን በማጥፋቱ፣ ጥፋት በመስራቱ፣ ነፍስ በመግደሉ ታስሯል። በርባን ታስሯል። በርባል ወንጀለኛ ነበር። ምን አልኳችሁ እ እንደምን ዋላችሁ አባኳችሁ። ተከታተሉ። በርባል ምን አልኳችሁ? ወንጀለኛ ነበር። እሱ ታስሯል። አይሁድ ግን ነፃ የሆነውን ነፃነትን ለመስጠት የመጣውን ንጹሃ ባህሪን ክርስቶስን ምን አደረጉት? አሰሩት። ምን አደረጉት? አሰሩት። ምክንያቱ ለምን ይመስላችኋል? ክርስቶስ ካልታሰረ በርባን አይፈታ። በርባን እኔና እናንተ ምን አልኳችሁ እ ክርስቶስ ካልታሰረ ንጹህ ባህሪ እሱ ክርስቶስ ባለቤቱ ካልታሰረ በርባን አይፈታ። ነፍስ አልገደልንም፣ አልሰረቅንም፣ ዝሙት አልሰራንም፣ ውሸት አልመሰከርንም፣ በሐሰት አልመሰከርንም፣ ክፉ አላደረግንም። በዚያ በብዙ በብዙ ዘመንም እኮ ነበረ፣ ዛሬም ያው ነው። ነገር ግን በዚያ ዘመን የነበረው በዘር የሚተላለፍ ነው። ያ ክርስቶስ ሲሞት ነፃነት አግኝተናል። ያ የደም ጨርቅ፣ የደም መርገም ያ በመስቀል ቆሞ አልተቋረጠ። ክብር ምስጋና ለአምላካችን ይሁን። ያንን ነፃነት አግኝተናል። እነሱ እኮ በርባን ይፈታልን አሉ። ልክ ናቸው እኮ፣ ብሳሳቱም እንኳን ልክ ናቸው። በርባን ክርስቶስ ካልታሰረ በርባን ምን አይሁን? እስቲ በርባን እኔ ነኝ በሉ በደንብ በልዋ የሚያፍራለ እ የሚያፍራለ ወይ እስቲ በርባኔ ነኝ በሉ እ አሁን ምን መሰላችሁ አዳም የወለደው ልጁ አይል ማንን ገደለ ወንድሙን ምን አደረገ እ ገደለ አልገደለም ከዚያ በኋላ በሰው ልጅ ላይ ሞት ምን ሆነ? ሰለጠነ። ሰው ሁሉ እኮ ነው ያገኘው። ዛሬ ላይ ግን የምንሞተው ሞት የስጋ ሞት ነው፣ የነፍስ ሞት አይደለም። የነፍስ ሞትም ደሞ አለ። ያላመነ፣ ያልተጠመቀ፣ ቅዱስ ሥጋውን ያልበላ፣ ክቡር ደሙን ያልጠጣ ዳግም ሞት ይሞታል። እኛ ግን አምነናል። ስላመን እኛ የክብር ሞት ነው የምንሞተው። በእርባምነት ቀረ። ዛሬ በገዛ እጃችን የምንሰራውን ኃጢአት ወደን ፈቅደን የምናደርገውን ኃጢአት ንስሓ ከገባን እግዚአብሔር ይቅር ይለናል። ምን ይለናል? ምን ከሆንን ንስሓ ከገባን ቅዱስ ሥጋውን ከበላን ክቡር ደሙን ከጠጣን እሱ ይቅር ይለናል። ማን ይቅር ይለናል? ክርስቶስ ኮ ይቅር ያለን ሞቶ መከራ ተቀብሎ ሥጋውን ቆርሶ በመስቀል ላይ መሰለ መከራ ታግሶ ነው ይቅር ያለን ምረት ያደረገልን። እኛም እርስ በርሳችን ይቅርታ ምረት ልንደራደግ ያስፈልገናል። ክርስቲያኖች ለሌሎች ይቅርታ ልናደርግ፣ ምረት ልናደርግ። ምረት ለማያደርግለት ምረት አይደረግለትም ተብሎ ተጽፏል። ክርስቶስ ሞቶ ነው ይቅር ያለን። ወንበዶች ነበርን። እሱ ግን የቤት ልጆች አደረገን። ልጆች አደረገን። ክብር ምስጋና ለስሙ ይሁን። እሱ ልጆች አደረገን። ሁለተኛው ይህ አንደኛው ነው። ሁለተኛው ወደ እርስት ወደ ርስታችን ወደ ገነት ገብተናል። ምን ሆነናል? እንደምን ዋላችሁ? እስቲ ደከማችሁ፣ ደከማችኋል። እስቲ ደከማችሁ ትንሽ እንማማር እንማማር ምን ሆነናል ብያቸዋለሁ ሁለተኛው ወደ ርስታችን ርስታችን ምንድን ናት ወደ ገነት ገብተናል ማን እሱ ሞቶልን ክርስቶስ ሞቶልን አንዱ ሞቶልን ደሙን አፍስሶልን ሥጋውን ቆርሶልን ወደ ገነት ተመልሰናል ይህንን ለማየት የሉቃስ ወንጌል ምዕራፍ 23 ከቁጥር 40 ጀምረን ያለው ሰው እሱም ወንበዴ ነው ማየት በቂያችን ነው ያ ወንበዴ ጌታችን አምላካችን ለእኛ ብሎ ከወንበዴዎች ጋር ተቆጥሮ ከሁለቱ ወንበዴዎች መሃል ሆኖ በተሰቀለ ጊዜ ግራ የነበረው ሰውዬ ወይም ግራ በኩል የተሰቀለው ወንበዴ ምን ብሎ እንደተሳለቀ ሰምተናል። ግን በቀኝ በኩል ያለው ወንበዴ ምንድን ነው ያለው? እኛ ይህ ለእኛ ይገባናል። የሰራነው ነው ያገኘነው። ይሄ ምን አደረገ? እግዚአብሔርን አትፈራውም ካለ በኋላ ጓደኛውን ከገሠጸ በኋላ ጌታ ሆይ በመጣ ጊዜ በመንግሥት ምን አድርገኝ እስቲ አስበኝ በሉ። አቤቱ ጌታ ሆይ በሉ። እስቲ በደንብ በሉ። እስቲ አስበኝ በሉ። በደንብ አስበኝ በሉ። እስቲ ጦሶ ተናቆፓ አጊስ ኢየሱስ ነአንተ ጎይ ሲመረ ነኝ ይወሳተን ተናቆፓ ያጊስ ሊገርማችሁ በእድሜ ላይ ተጨማሪ ተደርጋ ለዚህ ሰው የተሰጠሽ ሰዓት ሶስት ሰዓት ብቻ ናት። ስንት ሰዓት አልኳቸው 6 ሰዓት ሦስት ሰዓት ላይ ንሳውን ለባለቤቱ ነገሮ ለመዳን የዓለም ነገሮ ጨረሰ። እሚገርማችሁ እድሜ ስጠኝ ብሎ መጸላ ይቀላል ነው የተሰጠን እድሜ መጠቀም ግን ከባዱ ጉዳይ ነው። መዳን ያለ መሆን አትግደለኝ እባክህ ማረኝ ስጠኝ ልጆችን የልጆችን ክብር እንዳይ የቤትን ክብር እንዳይ እያለን እንለምናለን፣ እንጸልያለን። ነገር ግን ዕድሜ ተሰጠን። የተሰጠን ዕድሜ ምን አድርገናል? ሰላሳም አርባም ሐምሳም ሰማንያም መቶም ተሰጠን ሰርተናል። ለዚህ ስንት ለዚህ ሰው ስንት ሳጥናት የተሰጠችው እስቲ ዕድሜ ሰላሳ የሆናችሁ ዕድሜ አርባ የሆናችሁ ዕድሜ አምሳ የሆናችሁ ከዛም በላይ ሆናችሁ በተሰጣችሁ እድሜ ላይ ምን ሰርታችኋል? ንስሓ ገብታችኋል? ተፋቅራችኋል? ቅዱስ ሥጋውን በልታችኋል? ክቡር ደሙን ጠጣችኋል? ጠጥተናል ወይ? ቀጠሮ ብቻ ና ዛሬ ነገ ንስሓ እገባለሁ፣ ነገ ቅዱስ ሥጋውን እቀበላለሁ፣ ክቡር ደሙን እቀበላለሁ፣ ነገ ይጾማለሁ፣ ነገ እያለ እንደዚያ ካልንማ መቸማን በቃ ምን አንሆንም። መቸማን በቃም፣ መቸማን በቃም ግን በተሰጠን እድሜ ላይ ምን አይነት ፍሬ አፍርተናል? ምን አይነት ሥራ አሰርተናል? በተሰጠችው ሶስት ሰዓት ውስጥ አስበኝ አለ ባለቤቱ። ወደ አሁኑ እሱ አስቦ ነው አሪቆ ነው ኃጢአቱን በደሉን ጥፋቱን ያደረገበትን ሁሉ አሪቆ ነው የጠየቀው። ለዳግም ሰዓት ነው የጠየቀው። ዳግም ሰዓት ገና ነው። እኔና እናንተ አላየንም። ልናይም ላናይም እንችላለን። በኋላ ከሞት ተነስተን እናያለን። እሱ አሪቆ ነው ኃጢአቱን አውቆ የጠየቀው። ባለቤቱ ግን ዛሬ ከኔ ጋር በገነት ትኖራለህ፣ ምን ትሆናለህ? ንሳ እምባ ፍቅር። ይቺን አይነት እግዚአብሔርን ማምለክ እሱን ባለቤቱን ማወቅ ይህን አይነት ኃይል አለው ጉልበት አለው። ዛሬ ዛሬ ከኔ ጋር ምን ትሆናለህ? እ ቅድም በርባን አዳምን የወከለ ነው ይህ ጻድቅ ሰው ከዚያ ከሦስት ሰዓት በኋላ ጻድቅ ሆኖ አዳምን ቀድሞ ወደ ገነት የገባው በቀኙ በኩል የተሰቀለ ያ ሰው አዳምን ቀድሞ ሆኖ ወደ ገነት የገባው። ዛሬ ይቅር አይለኝም እግዚአብሔር አትበይ አትበል። እግዚአብሔር ይቅር ይለናል፣ ይምረናል። ኃጢአታችን ቢጠቁር እንዳለላ ቢጠቁር እንኳን እግዚአብሔር እንዳመዳይ ነጭ ያደርገናል። እግዚአብሔር ይቅር ይለናል። እስቲ እግዚአብሔር ይምረኛል በሉ እስቲ። በቃሉ ማታፍሩ ሆነ በሉ እስቲ። እግዚአብሔር ይቅር ይለኛል በሉ እስቲ ምን ይለኛል? ይቅርለኛል እግዚአብሔር፣ ይምረኛል እግዚአብሔር ከወደኩበት ያን ተስፋ አትቁረጭ። በኃጢአት ብዛት በበደል ብዛት ከወደቅሽበት፣ ከወደኩበት አልነሳም ብለሽ ተስፋ አትቁረጭ። ተስፋችን እግዚአብሔር ነው። ወድቆ የማይቀር ወድቆ የሚቀር ግንድ ብቻ ነው ይላሉ አባቶች። ምን ብቻ ስንት ጊዜ ወደቅን? ስንት ጊዜ ተነሳን? ራስ ሲያስቡ ራሳችሁ እስቲ ከክፉ አድራግነት የመጣችሁ ወደዚህ ስንት ጊዜ እግዚአብሔር ይቅራልን? ስንት ጊዜ ይቅራልን? ስለዚህ ዕድሜያችን መጠቀም ነው። ይህ ሰው ዕድሜ ተጠቀመና ወደ ቀደመ ክብሩ ወደ ገነት ገባ። ሦስተኛው ምን አልኳችሁ? እስቲ ሕይወት አግኝተናል በሉ። እንደምን አረፈዳችሁ? እንደምን አረፈዳችሁ? እስቲ ሕይወት አግኝተናል በሉ። ሦስተኛው ምንድን ነው? ታዲያ በአንድ ሰው በኩል በአዳም በኩል ኃጢአት ወደ ዓለም ገባ። ታዲያ በአንዱ በክርስቶስ በኩል ኃጢአት ተሻረ፣ ተወገደልን። ለዚህ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር ሃያ ሁለት ላይ ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ሕያዋን ይሆናሉ አለ። ስለ ቃሉ የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሁሉ ሁላችን በአዳም ሞተን ነበርን። ሁላችን በማን ሕያዋን ሆነናል? በክርስቶስ በተሰቀለው በክርስቶስ ደሙን ባፈሰሰው በክርስቶስ ሕያው አኖነናል። እንዳንሞት አድርጎናል። ነፍሳችን እንዳይሞት አድርጎናል። በኤፌሶን መልእክት ምዕራፍ ሁለት ቁጥር ሦስት ላይ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ሕይወት ሕይወት ሰጠን። ምን ሰጠን? እስቲ ሕይወት ሰጠኝ በሉ እስቲ ምን ሰጠን? በአጢአታችን ምክንያት ሙታን ነበርን። በበደላችን ምክንያት ሙታን ነበርን። ሙናዳራ ኑኒ ሃይቅዳ ናገራይ ኑና ወሪስ ፓጣዲዲ አይቅዳ አዳም እኮ ተንቀሳቃሽ ረሳ ሆኗል። ተንቀሳቃሽ ረሳ ታውቃላችሁ። ህያው ሙት ምን አልኳችሁ እ ለዚያ እኮ ነው ህያው ሙት ሆኖ ለዘላለም እንዳይኖር ወደ ገነት የሚያስገባውን በር እግዚአብሔር በክሩብ መላእክ በሱራፊ መላእክ አስጠበቀው። ምክንያቱም ለዘላለም ሙሃች ሆኖ እንዳይኖር ተንቀሳቃሽ ረሳ እንዳይሆን ይህ የንሳ ጊዜ ተሰጠው። ይህ የንሳ ጊዜ አምስት ሺህ አምስት መቶ ዘመን ሲፈጸም ጌታችን አምላካችን ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ከሥጋ ነፍስ ነስቶ ሰው ሆኖ ተወልዶ እንደ ህፃናት አድጎ በሰላሳኛው ዘመን ተጠምቆ በዕለተ ዓርብ ሞቶ ተሰቅሎ መዝገራ ተቀብሎ ወደ ከርሰ መቃብር ወይም ወደ ሲኦል ወርዶ በሲኦል ላሉ ነፍሳት ነጻነትን ከሰበከላቸው በኋላ ሁሉንም ወደ ገነት ካስገባቸው በኋላ ነጻነት ሰጠን። ሁሉ ስለ ሁሉ አንዱ ሞተ። ማን ሞተ እ ወገኖቼ ያ የጌታችን ኢየሱስ ክርስቶስ ደሙ ከንቱ እንዳይሆን ልንፋቀር ያስፈልገናል። ልንጓደድ ያስፈልገናል። እግዚአብሔርን ልንፈራ ያስፈልገናል። ለቃሉ ልንታዘዝ ያስፈልገናል። ተላላቆቻችን ልናከብር ያስፈልገናል። ቅዱስ ልንጠጣ ያስፈልገናል። ንሳለን ልንገባ ያስፈልገናል። ያ ደሙ ለኛ ነው። ደሙ የፈሰሰው ለማን ነው? እስቲ ለእኛ ነው በሉ። ስጋው የቆረሰው ለማን ነው? ለኛ ነው፣ ለኛ ነው፣ ለሁላችን ነው። እሱ የዓለም መድኃኒት ነው። አድኖናል። ለዚህ ነው። ሰላም ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችን የሞተን መድኃኒተ ዓለም ኢየሱስ ክርስቶስ ሁላችንንም ከሞተ ነፍስ ይጠብቅልን። ከምን ሞት እስከካናስ ሞት አድንን፣ አሜን። አድነን አሜን። ትምህርቴን ጨርሻለሁ። እንደምን ዋላችሁ፣ እንደምን ዋላችሁ። አንድ ማስታወቂያ ለስራና ከዚህ በላይ በአባቶች ፊት መናገር አልፈልግምና ትውልዱን የማዳን ስራ እየተሰራ ነው። ትውልዱን የማዳን አሁን እዚህ መድረክ ላይ ማስታወቂያ ተነግሮ ነበር አደለ? የመጽሐፍ እንደው የዳማና የገንዘብ ፍላጎት መስሏችሁ ከሆነ እንደው እንደዚህ ያስባል የሚያስብ ሰው ይኖራል ብዬማ አላስብም። ጉዳዩ እንደዚያ አይደለም። ከዛሬ በአምሳና በአርባ ሰብ ብለን እንደዚህ ወንጌል እየተማርን ብንሆን ኖሮ ቁጥራችን ዛሬ እንደዚህ አይቀንስም ነበር። በእርግጥ ዛሬም ጥሩ ነው፣ ግን እየተበላን ነው፣ እያለቅን ነው። ያንን ለማጽናት ያንን ደግሞ ትውልዱን ለማዳን የታተመ መጽሐፍ ነው። ቅዳሴው ምንድነው? ሳታቱ ምንድነው? የምን ማብራሪያ ነው? አንዳንዶች አንደምታ ይላሉ። አንደምታ አይደለም ማብራሪያ ነው። እስቲ ማብራሪያ በሉ እ እኔ የቅዳሴው ነገር አይገባኝ እንግሊዝ ስለሆነ እንግሊዘኛ እኮ ጨርሽ ማቅ ሰው አለ ግን እንግሊዘኛ ፍልም የሚያይል አለ የለ እሺ እውነቱን ተናገሩ አለ የለም አለ ግን አሁን ትውልዱ እግዚአብሔር አሁን ጊዜ አይገባኝም የሚል የለም ቴክኖሎጂ በእጁ ነው ስለዚህ ትውልዱን የማዳን ስራ ነው የአባታችን የብፁ አባታችን ያቡነ ኤልያስ በረከታቸው ይደረብን ስለዚህ ይህንን መጠቀም አለብን ክርስቲያኖች አሁን መጣ ሁለት መቶ ብር ምን አለች ከሦስት ጓደኛ ጋር ብሄድ 2000 ብር ም አይበቃኝም። ስለዚህ ይህንን መጽሐፍ ገዝታችሁ መጽሐፉን የምትፈልጉ እዚህ ፊትለፊት ያሉ ሱቆችም ሁሉም ጋር አለው ሱቅ ጋርም አለ፣ እዚህ በእጃችን አለ። እባካችሁ ገዝታችሁ ማንበብ ለምትችሉ አራት አምስት ልጆች ካሉ ሁለት ልጆች ካሉ፣ ራሳችሁን ገዝታችሁ እንድትጠቀሙ በልዑል እግዚአብሔር ስም ይጋብዛችኋለሁ። ያስተማረን የመከረን የገሠጸን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።